የኒዮ ባቢሎን ግዛት በክብር ጫፍ ላይ በነበረበት ዘመን ናቡከደነፆር ዳግማዊ የሚባል ንጉሥ ነገሰ። ይህ ንጉሥ ተወዳዳሪ የሌለው ኃይልና ግርማ ነበረው። ናቡከደነፆር ስሙ ሲጠራ እንኳን የሚያስፈራ በግንባታ ሥራው የታወቀ ከሰባቱ የዓለም ድንቆች አንዱ የሆነውን የተንጠለጠለውን የባቢሎን ሕንፃ ያቆመ ታላቅ ንጉሥ። አንዳንዶች ደግሞ የባቢሎን ግንብ ሊሆን ይችላል የሚሉት አስደናቂ ሕንፃ የሰራ በኢራቅ ምድር ከምርጥ ገዢዎች አንዱ ተብሎ የሚታወሰው ናቡከደነፆር የእስራኤል ልጆች ጣዖትን በማምለካቸው ምክንያት በእግዚአብሔር ቁጣ የቅጣት በትር እንዲሆን ተመርጦ ነበር እስቲ አስቡት ኢየሩሳሌምን የወረረ ቤተ መቅደሱን ያፈረሰ ነቢዩ ዳንኤልን ጨምሮ በሺዎች የሚቆጠሩ አይሁዳውያንን ወደ ባርነት የነዳ ናቡከደነፆር ለምን በእግዚአብሔር እጅ ቅጣት መሣሪያ ሆነ ይህ ንጉስ በድንገት ያየው ህልም ምን ነበር? ህልሙን ለመፍታት የባቢሎን ጠቢባን ሁሉ ለምን አቃታቸው? ዳንኤልስ እንዴት የዚህን ምስጢራዊ ህልም ፍቺ ገለጠለት? ከሁሉም በላይ ናቡከደነፆር ለምን ወደ አውሬነት ተቀየረ? ለሰባት ዓመታት እንደ አውሬ ሳር እየበላ ጥፍሩ እንዳሞራ ጸጉሩ እንዳንበሳ እስኪያድግ ድረስ ለምን ሆነ? ምን አይነት መከራን ተቀበለ? እግዚአብሔር ለምን እንዲህ ያለ ከባድ ቅጣት ቀጣው? ከትዕቢቱ ውስጥ እንዴት ተመለሰ? የንስሐ ውጤትስ ምን ነበር? እነዚህን ሁሉ ጥያቄዎች በጥልቀት የምንመረምርበት ከናቡከደነፆር ታሪክ ታላቅ ትምህርት የምንቀስምበት የእግዚአብሔርን ክብር የምናስተውልበት ጊዜ አሁን ነው። ተዘጋጁ፣ ምክንያቱም ይህ ታሪክ ልባችሁን ይነካል፣ አይናችሁን ይከፍታል። እስከ መጨረሻው አብራችሁን ቆዩ። ይህ የናቡከደነፆር ታሪክ ነው። የኃያል ንጉሥ በሥልጣን ጫፍ ላይ ሆኖ የማይታመን ሀብትና ዝና አግኝቶ ዓለምን በእግሩ ስር አስገዝቶ ሳለ በድንገት አንድ አስፈሪ ሕልም አየ። ይህ ሕልም ሰላሙን፣ ነሳው እንቅልፉን አሳጣው። የመጀመሪያው ሕልም እጅግ ግዙፍና የሚያስፈራ ምስል ያየበት ነበር። ይህ ምስል የተለያዩ ማዕድናት ነበሩበት፤ ወርቅ፣ ብር፣ ነሐስ፣ ብረትና ሸክላ። የባቢሎን ጠቢባኑን ሁሉ ሰብስቦ ሕልሜን ፍቱልኝ ብሎ አዘዘ። ነገር ግን ማንም ይሄንን ህልም ሊፈታው አልቻለም። ነፍሳቸው እንድትተርፍ ህልሙንና ፍቺውን ንገሩኝ ቢላቸው ማንም ማድረግ አልቻለም። በዚህ ጊዜ ነበር ከምርከኞቹ አይሁዶች መካከል በእግዚአብሔር መንፈስ የተሞላው ወጣቱ ዳንኤል የተገኘው። ዳንኤል በጸሎትና በእግዚአብሔር ኃይል የንጉሱን ህልም ብቻ ሳይሆን የህልሙን ትርጓሜ በግልጽ ነገረው። ምስሉ የወደፊቱን የዓለም መንግስታት እንደሚያመለክት የእግዚአብሔር መንግስት ግን ለዘላለም እንደሚጸና አስረዳው። ናቡከደነፆርም ተገርሞ የዳንኤል አምላክ የአማልክት አምላክ የነገሥታትም ጌታ መሆኑን ለመጀመሪያ ጊዜ እውቅና ሰጠ። ናቡከደነፆር በሰላምና በብልጽግና ነገሰ። መንግሥቱ እንደ ፀሐይ ደምቆ ሥልጣኑ ከዳር እስከ ዳር ተንሰራፍቶ ነበር። ይሁንና ይህ ሁሉ ግርማ ሞገስ በአንድ ሌሊት ቅዠት ተናጋ። ንጉሡ እጅግ አስጨናቂ ሕልም አየ። ይህ ሕልም የቀን ረፍቱን የሌሊት እንቅልፉን ነሳው። በቤተ መንግሥቱ ውስጥ የነበረው ሰላም በድንገተኛ ፍርሃት ተተካ። እንደተለመደው የባቢሎንን ጠቢባን፣ ኮከብ ቆጣሪዎች፣ ድግምተኞችን ሁሉ በአስቸኳይ ሰበሰበ። ህልሜን ፍቱልኝ ትርጉሙንም ንገሩኝ ሲላዘዛቸው ነገር ግን የባቢሎን ጥበብ ሁሉ ከሸፈ፣ ማንም ሊፈታው አልቻለም። የንጉሱ ቁጣ እንደ እሳት ነደደ፣ የጠቢባኑም ጭንቀት ወደ ራጣ። በዚህ ወሳኝ ሰዓት ነበር የእግዚአብሔር ሰው የሆነው ዳንኤል የተጠራው። ዳንኤል ከዚህ ቀደም የንጉሱን ህልም በመፍታት የእግዚአብሔርን ጥበብ ያሳየ በልዩ መንፈስ የተሞላ ወጣት ነበር። ናቡከደነፆርም ምንም እንኳን የራሱ አማ አማልክት ቢኖሩትም በዳንኤል ላይ ያለው ልዩ መንፈስን ያውቅ ነበርና ተስፋውን በእርሱ ላይ አደረገ። ዳንኤልም ወደ ንጉሡ ፊት በቀረበ ጊዜ ናቡከደነፆር ያየውን አስፈሪ ህልም በዝርዝር ተረከለት። በህልሙ እጅግ ግዙፍ ቁመቱ እስከ ሰማይ የደረሰ ዛፍ ተመለከተ። ዛፉ እጅግ ውብ፣ ፍሬያማና ለሁሉም ፍጥረት መጠለያና ምግብ የሚሰጥ ነበር። የምድር አራዊት በጥላው ስራ ያርፋሉ፣ የሰማይ ወፎችም በቅርንጫፉ ላይ ይሰፍራሉ። ነገር ግን በድንገት ከሰማይ አንድ ቅዱስ መልአክ ወረደና በአስፈሪ ድምፅ ዛፉን ቁረጡት፣ ቅርንጫፎቹን ቆራርጡ፣ ቅጠሎቹን አራግፉ፣ ፍሬውን በትኑ ሲል አዘዘ። ይሁን እንጂ የዛፉን ጉቶ ከስሩ ጋር በምድር ላይ እንዲተውት፣ በብረትና በነሐስ ሰንሰለትም እንዲታሰር፣ ከምድር አራዊት ጋር ዕድል ፈንታው እንዲሆን፣ በሜዳም ጤዛ እንዲረጥብ አዘዘ። ከዚህ በላይ የሰው ልብ ከእርሱ ተወስዶ የአውሬ ልብ እንዲሰጠው፣ ሰባት ዘመናትም ከእርሱ ላይ እንዲያልፉ ተናገረ። ዳንኤልም የዚህን አስፈሪ ህልም ትርጓሜ ለንጉሡ ሲገልጥለት ልቡ በፍርሃት ተሞላ። ንጉሥ ሆይ አለ ዳንኤል፣ ይህ ታላቅ ዛፍ አንተ ነህ። ግዛትህ በርትቷል፣ ስልጣንህም እስከ ሰማይ ደርሷል። የዛፉ መቆረጥ ግን ናቡከደነፆር ከሰው ማህበረሰብ እንደሚለይ እንደ አውሬ በሜዳ እንደሚኖር ሳር እንደሚበላ ሰባት ዓመታትም በእብደት እንደሚያሳልፍ ያመለክት ነበር። ይህ ሁሉ የሆነው ልዑል እግዚአብሔር በሰዎች መንግሥት ላይ እንደሚሰለጥን ስልጣንንም ለወደደው እንደሚሰጥ እስኪያሳይ ድረስ ነው። የዛፉ ጉቶ ግን መንግሥቱ እንደሚመለስለት ተስፋ ሰጪ ምልክት ነበር። ዳንኤል በታላቅ ትሕትናና አክብሮት ንጉሡ ኃጢአቱን እንዲተው በፍትህ እንዲፈርድ ለድሆችና ለችግረኞች እንዲራራ ተማጸነው። ነው ምናልባትም ይህ የንስሐ መንገድ የሰላሙን ዘመን ሊያረዝምለት ይችል ይሆናል ብሎም ተስፋ አደረገ። የናቡከደነፆር ታሪክ የሰው ልጅ ትዕቢት ምን ያህል አስከፊ ውጤት ሊያስከትል እንደሚችል የሚያሳይ አስደንጋጭ ምሳሌ ነው። ዳንኤል የሕልሙን ትርጉም ከነገረው በኋላ ናቡከደነፆር ንስሐ እንዲገባ ቢመክረውም ንጉሡ ግን በኩራቱ ቀጠለ። ትዕቢቱ ስር የሰደደ ነበርና ራሱን ከእግዚአብሔር በላይ አድርጎ ይመለከት ጀመር። የናቡከደነፆር ትዕቢት ልክ በብሉይ ኪዳን እንደምናገኘው የባቢሎን ግንብ ታሪክ ነበር። ሰዎች ሰማይ ለመድረስ ከእግዚአብሔር ጋር ለመወዳደር የሞከሩበት ትዕይንት፣ የሰው ልጅ በራሱ ኃይልና ጥበብ የእግዚአብሔርን ስፍራ ለመያዝ ሲጥር። ናቡከደነፆርም እንዲሁ በታላቅ ግዛቱ በሀብቱና በሥልጣኑ ተመክቶ ይህች ታላቂቱን ባቢሎን በኃይሌና በክብሬ ለመንግሥቴ ማደሪያ አልሰራኋት ምን ብሎ በልቡ አሰበ። ልክ እንደዚሁ ትዕቢት የተሞላበት ሐሳብ በልቡ እንዳለ ድንገት ከሰማይ ድምፅ መጣ። አንተ ንጉሥ ናቡከደነፆር ሆይ መንግሥት ከአንተ ተለይታለች። ከሰውም ተለይተ ትሰደዳለህ፣ ከዱር አራዊት ጋር ትኖራለህ እንደ በሬም ሳር ትበላለህ። ሰባት ዘመናትም እንዲሁ ያልፉብሃል። ልዑል እግዚአብሔር በሰዎች መንግሥት ላይ እንዲሰለጥን ለወደደውም እንደሚሰጣት እስክታውቅ ድረስ የሚል አስፈሪ ፍርድ። ይህ መለኮታዊ ፍርድ ወዲያውኑ ተፈጸመ። ናቡከደነፆር በቅጽበት አእምሮን ሳተ፣ ከሰው ተለይቶ ወደ ሜዳ ወጣ፣ እንደ እንስሳ ሳር መብላት ጀመረ። ሰውነቱ በጤዛ ረሰረሰ፣ ፀጉሩ እንደ አሞራ ላባ ረዘመ፣ ጥፍሩም እንደ ወፍጣት ጠነከረ። አስፈሪ ለውጥ፣ ከታላቅ ንጉስነት ወደ አውሬነት። እስቲ አስቡት! ያ ሁሉ ኃይል፣ ያ ሁሉ ክብር፣ ያ ሁሉ ዝና በአንድ አፍታ ከንቱ ሆነ። የሰው ልጅ ክብሩና ማዕረጉ ተገፎ እንደ እንስሳት ለመኖር ተገደደ። ይህ ሁሉ የሆነው ለምንድነው? አንድ ወሳኝ ትምህርት ለመማር፣ እግዚአብሔርን ክብር ለመረዳት። ናቡከደነፆር ምንም እንኳን በምድር ላይ ታላቅ ስልጣን ቢኖረውም ከእግዚአብሔር በታች መሆኑን መዘንጋት አልነበረበትም። እግዚአብሔር ስልጣን የመስጠትም የመንሳትም ኃይል ያለው እርሱ ብቻ መሆኑን ሊያውቅ ይገባው ነበር። ይህ የሰባት ዓመታት መከራ ናቡከደነፆር ይህንን እውነት በደንብ እንዲረዳው የሚያደርግ የእግዚአብሔር የቅጣት በትር ነበር። ይህ ታሪክ ለሁላችንም ትልቅ ማስጠንቀቂያ ነው። በስኬቶቻችን፣ በሀብታችን፣ በዝናችን ብንታበይ፣ የእግዚአብሔርን ክብር ብንዘነጋ፣ የናቡከደነፆር ጣፈንታ ሊደርስብን እንደሚችል ያስገነዝበናል። እግዚአብሔር ትቢተኞችን ዝቅ ያደርጋል፣ ትሑታንን ግን ከፍ ያደርጋል። ናቡከደነፆር በዚህ አስቸጋሪ ሁኔታ ውስጥ ሆኖ ሰባት ዓመታት አለፉ። እንደ አውሬ እየኖረ ከሰው ተለይቶ መከራን የተቀበለ። ዳንኤል ለናቡከደነፆር ግልጽ ማስጠንቀቂያ ሰጥቶ ነበር። ኃጢአቱን እንዲተው ፍትህን እንዲያደርግ ለድሆች እንዲራራ በዚህም የሰላሙን ዘመን እንዲያራዝም መክሮት ነበር። ነገር ግን የንጉሱ ልብ በትዕቢት ደንድኖ ነበር። ለዳንኤል ምክር ጆሮ ዳባ ልበስ አለ። ይህች ታላቂቱ ባቢሎን ለመንግሥቴ መቀመጫ በኃይሌና በክብር የሠራኋት አይደለችምን? እያለ በልቡ ይኩራራ ነበር። ሰባት ረጅም ዓመታት ናቡከደነፆር በዚህ አስከፊ ሁኔታ ውስጥ ኖረ። ከቤተመንግሥቱ ተሰደደ፣ ከሰው ተለየ፣ እንደ አውሬ እየኖረ መከራውን ተቀበለ። የሚገርመው በባቢሎን የታሪክ መዛግብት ውስጥ ስለ እነዚህ ሰባት ዓመታት የናቡከደነፆር የእብደት ዘመን ምንም የተጠቀሰ ነገር አለመኖሩ ነው። ከ582 እስከ 575 ቅድመ ልደተ ክርስቶስ ባለው ጊዜ ውስጥ ናቡከደነፆር በመንግስት ሥራ ላይ እንዳልተሳተፈ የሚያሳዩ መረጃዎች ግን አሉ ይህ ምናልባት ምክንያት ንጉሱ በብደት ያሳለፈውን ጊዜ ለመደበቅ የተደረገ ሙከራ ሊሆን ይችላል። ምክንያቱም በዚያን ዘመን መሪዎች ድክመታቸውንና ውድቀታቸውን መደበቅ የተለመደ ነበር። ከነዚህ ሰባት የመከራ ዓመታት በኋላ ግን ተአምር ተከሰተ። ናቡከደነፆር በድንገት ወደ ልቦናው ተመለሰ። አእምሮው ጤናማ ሆነ። ወደ ሰማይ ቀና ብሎም ልዑል እግዚአብሔርን አመሰገነ ለዘላለም የሚኖር ጻድቅ ንጉስ እርሱ ብቻ ነው። መንግስቱም የዘላለም መንግስት ናት። ስራውም ሁሉ እውነት መንገዱም ፍርድ ነው። በትዕቢት የሚሄዱትንም ያዋርዳቸዋል ብሎ የእግዚአብሔርን ክብር መሰከረ። ከዚህም በላይ ናቡከደነፆር ወደ ዙፋኑ ተመለሰ። መንግስቱም ከቀድሞ ይልቅ ታላቅ ሆነለት። ይህ የሚያሳየው እግዚአብሔር ንስሐ የሚገቡትን ይቅር እንደሚል፣ ትሑታንን ከፍ ከፍ እንደሚያደርግ ነው። ናቡከደነፆር በትዕቢቱ ምክንያት ከወደቀበት ክብር በትሕትና ወደ ላቀ ክብር ተመለሰ። የናቡከደነፆር ምስክርነት በመላው ዓለም ተሰማ። ይህ የአሕዛብ ንጉሥ የእግዚአብሔርን ሥራና ድንቅ በግልጽ መሰከረ። ቀድሞ የኢየሩሳሌምን ቤተ መቅደስ ዘርፎ የቤተ መቅደሱን ዕቃዎች ለጣዖቶቹ ያቀረበው ናቡከደነፆር አሁን ግን እውነተኛውን አምላክ አውቆ እርሱን አከበረ። ከዚህ ክስተት በኋላ ናቡከደነፆር በቅዱሳት መጽሐፍት ውስጥ ዳግመኛ ስሙ አልተጠቀሰም። ነገር ግን እንዲህ ያለ ታላቅ የእምነት ምስክርነትን የሰጠ ንጉሥ በልቡ እውነተኛ ለውጥ ሳያደርግ እንዳልቀረ ይታመናል። ምናልባትም እስከ ሕይወቱ ፍጻሜ ድረስ እግዚአብሔርን እያመለከ በጽድቅና በቅንነት ሳይኖር አልቀርም። የናቡከደነፆር ታሪክ ለሁላችንም ላቅ ትምህርት ይሰጣል። ትዕቢት ውድቀትን እንደሚያስከትል፣ ትህትና ግን ወደ ክብር እንደሚያደርስ ያስተምረናል። እግዚአብሔርን ማወቅና እርሱን ማክበር እውነተኛ ሰላምና ደስታ እንደሚያስገኝ ያሳየናል። ስለዚህ ከናቡከደነፆር ታሪክ እንማር፣ ትዕቢትን እናስወግድ፣ ትህትናን እንልበስ፣ የእግዚአብሔርንም ህግ ሁል ጊዜ እናክብር። በመጨረሻም የናቡከደነፆር ታሪክ ሁላችንንም በህይወታችን ውስጥ ትህትናን በመልበስ እግዚአብሔርን ክብር በማወቅ በጽድቅ በመመላለስ የእርሱን ቃል በመስማት እርሱን ደስ የሚያሰኝ ህይወት እንድንኖር የሚያበረታታ ታላቅ ትምህርት ነው። ይህንን ካደረግን እንደ ናቡከደነፆር ከውድቀት ወደ ክብር፣ ከመከራ ወደ መታደስ እንደምንሸጋገር ምንም ጥርጥር የለውም። የንጉስ ናቡከደነፆርን ታሪክ የዳሰስንበት የዛሬው ዝግጅታችን በዚህ ይጠናቀቃል። አብራችሁን ስለ ቆያችሁ እናመሰግናለን። ሰላም እግዚአብሔር ከሁላችን ጋር አይሁን አሜን።